ማሻአላህ ተባረካላህ ይውላችሁ ዘመዳችን ቤት ሄደን እህታችን ቤት ሄደን በይድ በሶስተኛ ቀን ማለት ነው፣ በሁለተኛ ነው፣ በሁለተኛ ቀን በሶስተኛ ቀን አልቀረስኩትም እና ማለት ነው። ይውላችሁ እንዴት አባሉ እንደሚያምር የሌለው ጉድ የለም። ማሻአላህ ተባረካላህ ኢደል አድሃ ማለት ነው። በጣም ደስ የሚል ደስ የሚል ማለት ነው በጣም የሚያደንቅ የሚደንቅ ደስ የሚል ኢድ ነው ያሳለፍ ማለት ነው። ተንተባተኩኝ በነገሬ ላይ ማለት ነው። አማርኛውን ጠፋብኝ እና ማሻላ ተባረከለ። በጣም ደስ ነበር። ቆጮ ነበረ ግን አላሙቅንም። ምክንያቱም በልተን ነበረ ቤታችንም፣ እና በልተን ነበር። ለዛ ይቅር ብለናታል። ማሻላ ትተነዋል ማለት ነው። አላሙቅንም። እና ያልተዘጋጀ የለም እለች እላችኋለሁ። ያልተዘጋጀ የለም። ያልተዘጋጀ ወላሂ ወላሂ ያልተዘጋጀ በጣም ነው የሚያምረው የነበረ። እንዲሁም እዚህ ጋር ስቀርጾ ብዙም አላማረም፣ አሁን ሳይሆን ማለት ነው እና በኃይለኛ ነው የተዘጋጀው፣ ውድ ቤተሰቦች ይውላቸው እንጀራ አለ ማለት ነው። ድፎ ዳቦ፣ ማሻላ፣ ሩዝ አለ። ልጆችም ስለነበሩ ለልጆች ሩዝ ሰርታለች። ዶሮ ደግሞ ዶሮ ስድር ማለት ነው። ጥብስ ሰር፣ የዶሮ ስድር ጥብስ መመረቅ አድርጋ ሰርታለች። ስጋ፣ ቀይ ክትፎ አለ፣ ጥብስ ክትፎ አለ፣ ከእንደገና ዶሮ አለ፣ ስጋ አለ ማለት ስጋ ወጥ እና የሌለ በጣም ምራቄን ዋድኩት እና ምራቄ ዋድኩ ማለት ነው። ብስሚላ፣ ማሻአላህ በጣም ደስ ይላል።